ለፕሮጀክት ልጆች የምናስረክብበት ቀን ነው። የተጫወት ነው። በጠቅላይ ሚኒስትር ቢሮ ፕሮጀክቶች ላይ የሚሳተፉ ወጣቶች፣ በተለይም ጫካ ላይ የሚሰሩ ወጣቶችና የሪፐብሊካን ቡድን ነው የተጋጠመው። ጫካ ላይ የሚሰሩ ልጆች በጣም በጣም ብርቱዎች ናቸው። ማታ ማታ ይሰራሉ፣ ቅዳሜና እሁድ ይሰራሉ፣ የበዓላት ቀን ይሰራሉ። ብርቱና ትጉህ ሰራተኞች ናቸው። ያን አስመልክተን ለነሱም ምስጋናና ማበረታቻ እንዲሆን አስበን ነው። በእኛ በኩልም ያው ሪፐብሊካን ሪፐብሊካን ነው፣ መሸነፍ አልፈጠረብንም። እናስባለን፣ እንተጋለን፣ እናሸንፋለን። ዛሬም የሆነው የሆነው እና ጨዋታው በጣም ጥሩ ነበር። 11 ገደማ ጎሎች አስገብተናል፣ ለእያንዳንዱ ተጫዋች አንዳንድ አንድ ማለት ነው። እኔም ያው የድርሻዬን ተወጥቻለሁ። ልደታ እንደዚህ አይነት ስታዲየም አግኝታለች። በጣም በጣም ጥሩ ነገር ነው። እንዳየው በጣም ብዙ ታዳጊዎች አሉ በየቦታው ስታዲየም ከሰራን አሪያ ከሆናቸው እንዲጫወቱ ምቹ ካባቢ ከፈጠርንላቸው የኢትዮጵያ ሕዝብ በእግር ኳስ አንድ ቀን በአፍሪካ ላይ ስመጥር ክለብ ይኖራል የሚል ተስፋ አለ። በትምህርትም ኬጂ ላይ ነው ኢንቨስት ማድረግ፣ በኳስም በሰፈር ሜዳ ነው ኢንቨስት ማድረግ፣ በጤናም በንጽህናና አካባቢ ግሪን በማድረግ ነው ኢንቨስት ማድረግ ከመሰረቱ ከስሩ የምትሰራው ማንኛውም ነገር በረዘመ ጊዜ ቢሆንም ውጤቱ የሚታየው ውጤት ማምጣቱ አይቀርም። እነዚህ አዲስ አበባ ላይ ያስፋፋናቸው ሜዳዎች የጊዜ ጉዳይ ካልሆነ በቀር ጥሩጥሩ ተጫዋቾች እንደሚያወጡ ተስፋ አደርጋለሁ። እምነቴም እንደዚሁ ነው። ያው እኛም ለጤናችን አልፎ አልፎ እንሞክራለን። ሰው እንዲንቀሳቀስ እንዲጫወት፣ ለጤናው ትኩረት እንዲሰጥ አደራ ማለት እፈልጋለሁ። ሰዎች በእግራቸው ወቅ ማድረግ ቢለማመዱ ኳስ መጫወት ቢለማመዱ ከብዙ በሽታ ራሳቸውንም ይታደጋሉ። ደግሞ እንዳየው ብዙ ደስታም አለው በጨዋታ ውስጥ ብዙ ሳቅ አለ፣ ብዙ መውደቅ አለ፣ ብዙ መነሳት አለ። ያ ሁሉ ብርታት ስለሚሆን እጅግ ተስፋ ስጪ ነገር ያየሁት ኢትዮጵያ ላይ ከመሰረቱ ከስር የሚሰሩ ስራዎች ውለው አድረው ውጤታማ እንደሚሆኑ ሙሉ እምነት አለኝ። እንግዲህ በጣም ደስ ብሎኛል። እናንተም እንኳን ደስ ያላችሁ። ተቃራኒ ቡድንም ጨዋታቸው ቆንጆ ነበር፣ እነሱንም ማመስገን እንፈልጋለሁ። ወደፊት ደግሞ ከሌሎች ክለቦች ጋር ድል እንዲቀናቸው እመኝላቸዋል። ውጤታማ መሆን ከፈለክ ለውጥ ማምጣት ከፈለክ መሻገር ከፈለክ ሁለት ነገር ይጠበቅባሃል አንደኛው አክሽን ነው። ችግኝም ከሆነ ሰሚት ሳይሆን መትከል ስንዴም ከሆነ ስለ ምርጥ ዘር ማውራት ሳይሆን መዝራት። ኳስም ከሆነ የኳስን አስፈላጊነት የስፖርትን አስፈላጊነት መናገር ብቻ ሳይሆን ማድረግ። አክሽን የመጀመሪያው ነገር፣ ሁለተኛው ዲስፕሊን ነው። ያ የምታደርገው ነገር ኮንቲኒቲ ያለው የሚቀጥል እስኪ በቀል እስኪ ያድግ እስኪታይ ድረስ የማይቋረጥ መሆን አለበት። 32.5 ቢሊዮን የተከልነው በአክሽንና በዲስፕሊን ነው። ስንዴን ኢምፖርት አቁመን ዛሬ ስለ ኤክስፖርት የምናወራው በአክሽን እና በዲስፕሊን ነው። በኳስ ሜዳው፣ በሌላውም ዘርፍ ሁሉ ይህንን ካደረገ ሰው ይቀየራል። ከኛ ከትልቆቹ የሚጠበቀው ሆኖ መገኘት ነው። አድርጎ ማሳየት ነው። አርያ መሆን ነው። መምህራን አርያ ቢሆኑ፣ የሕክምና ሰዎች አርያ ቢሆኑ፣ የፖለቲካ ሰዎች አርያ ቢሆኑ፣ ሲኒየር ዜጎች አርያ ቢሆኑ፣ ኢትዮጵያ የወጣቶች ሀገር ስለሆነች መልካም ዘር ከዘራን መልካም ውጤት እናያለን። ያላሳየናቸውን ያልዘራንባቸውን ኢንቨስት ያላደረግነውን ነገር ግን መጠበቅ የለብንም። አሁን የምናየው ችግር ሁሉ በሆነ ጊዜ ኢንቨስት የተደረገ ነገር ነው። ነገም እንዳይበላሽ ከፈለግን መልካም ዘር መዝራት ከሁላችን ይጠበቃል። ያደረግነውም የሆነው እንግዲህ ነገ ደግሞ ሀርቨስት እንደምናደርግ ተስፋ እናደርጋለን። እጅግ አድርጌ አመሰግናለሁ።